የኢየሱስ ክርስቶስ የስቅለት በዓል መታሰቢያ በኢትዮጵያ ወንጌላውያን ቤተ ክርስቲያናት ሕብረት እየተከበረ ይገኛል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ቤተ ክርስቲያን ስለ ስቅለቱ የሚያወሱ ምንባባት ሲነበቡ በጾም በጸሎት በምስጋና ነው እየተከበረ የሚገኘው። የስቅለትና የትንሣኤ በዓልን ስናከብር ለሀገር ሰላም ፍቅርና አንድነት በመጸለይና መልካምነትን በተግባር በማሳየት ሊሆን ይገባል ሲሉም ወንጌላውያኑ እያነሱ ይገኛሉ። በስፍራው የሚገኘው ባልደረባችን ግዛቸው ግርማ የተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ አግኝተነዋል። ግዛቸው እንደምንውላሃል። በስፍራው የተላለፉ መልእክቶች፣ የነበረው ሃይማኖታዊ ስርዓት ምን ይመስላል? ከዛሬ 2000 ዓመት በፊት ለሰው ልጆች ይሆን ዘንድ መድኃኒት ተልኳል። ለዚህም እንግዲህ በብዙዎች መዳን ሆነ። እግዚአብሔር ልጅ ለሰው ሁሉ ተሰጥቶ መድን ሆኖ ብዙዎች በዚህ ስም ታርቀው በዚህ ስም ድነዋል። እንግዲህ በዚህ ቀን ምክንያት በማድረግ ከዛሬ 2000 ዓመት በፊት የተከፈለው መስዋዕትነት እግዚአብሔር ከሰው ልጅ ጋራ የታረቀበትን እንዲሁም ቅዱሱን መድኃኒታችንን ጌታችንን ኢየሱስ ክርስቶስን ወደ ምድር በመላክ ከሰው ልጅ ጋር የነበረውን የጠብ ግድግዳ በመዳድ በምሕረትና በይቅርታ በቸርነት በማድረግ በመስቀል ላይ ሞትን ገድሎት፣ በመስቀል ላይ ጥልን ገድሎት እንግዲህ እንግዲህ እግዚአብሔር ከሰው ልጅ ጋር ከፍጥረት ጋር የታረቀበት አንድያ ልጁን ለዓለም በመስጠት የታረቀበት እለት ነው። ይህ ዕለት እንግዲህ መድኃኒታችንና ጌታችን ኢየሱስ ክርስቶስ በአጠቃላይ በምድር ላይ በነበረበት ቆይታ ህይወቱ፣ አካሄዱ፣ ትምህርቱ ለሰው ልጆች የዕለት እለት እንቅስቃሴ እንዲሆን የሰው ልጆች በህይወት ዘመናቸው ሁሉ እንዲከተሉት ከእግዚአብሔር ተለይተው የነበሩ ወደ እግዚአብሔር የቀረቡበት ቅዱሱ ልጁን እንግዲህ ዛሬ ዕለት እንግዲህ መታሰቢያ ሁኖ የመስቀል ቀን ሆኖ ይገኛል ማለት ነው። እኛ በምንገኝበት እንግዲህ በመካና በኢትዮጵያ መካና ኢየሱስ ወንጌላዊት ቤተ ክርስቲያን ላይ እንገኛለን። በዚህ እንግዲህ መመኑ በመገኘት ቅዱስ ቃሉን በመካፈል እንግዲሁም መነባነቦች በመቅረብ መዝሙሮችን በማቅረብ ይህ ቀን ትልቅ ለሰው ልጅ የተሰጠ የቤዛ ቀን፣ ለሰው ልጅ የተከፈለ የመስዋዕትነት ቀን፣ የሰው ልጅ ከእግዚአብሔር ጋር የታረቀበት ዕለት ተደርጎ የምስጋና መርሃ ግብሮች እየተካሄዱ ይገኛል ማለት ነው። እኛ በምንገኝበት በኢትዮጵያ ወንጌላዊት አብያተ ክርስቲያናት ትልቁ ወይም በርካታ ምእመናን በሚገኙበት በአዲስ አበባ መካነ ኢየሱስ ቤተክርስቲያን ማለት እንችላለን። በአጠቃላይ እንግዲህ እኛም በቤተክርስቲያኗ በነበረን ቆይታ ምእመኑ በዚህ ስፍራ በመገኘት ከፈጣሪ ጋር የታረቀበትን ከፈጣሪው ዘንድ ያገኘውን ምረት ይቅርታን እንግዲህ ምክንያት በማድረግ እቺ ቀን ይቺን ዕለት የመታሰቢያ ዕለት በምስጋና በጸሎት እንዲሁም በምልጃ ሲያሳልፉ ውለዋል ማለት እንችላለን። ባለፉት ጊዜያት እንግዲህ በአጠቃላይ በቤተ ክርስቲያኗ በርካታ ምዕመናኖች ጸሎትና መልጃ ንስሐ ሲያደርጉ እንደነበር እኛም ተመልክተናል፣ ወይም ከምዕመኑ ጋር በነበረን ቆይታ ይህን ተመልክተናል ማለት ነው። አጠቃላይ እንግዲህ መድኃኒታችንና ጌታችን ኢየሱስ ክርስቶስ በምድር በነበረው ቆይታ ለሰው ልጅ ያስተማረው ፍቅር፣ ቸርነት፣ ይቅርታ፣ ምሕረት ማድረግን እንግዲህ በዕለት ዕለት ህይወታችን በዕለት ዕለት እንቅስቃሴያችን ማድረግ አለብን ሲሉ ነው ወንጌላዊያኑ እንግዲህ ከእኛ ጋር በነበራቸው ቆይታ እየተናገሩት ማለት እንችላለን በአጠቃላይ እንግዲህ ይህ መድረክ ትልቁን ከሰው ልጅ ጋር መታረቅ እንዲሁም የፈጣሪ ጋር መታረቅን የርቆ የነበረውን የሰው ልጅ ከፈጣሪ ዘንድ ርቆ የነበረው ወደ ምረት ወደ ይቅርታ በመቅረብ ከእግዚአብሔር ጋር ይቅርታ ቸርነትን ያገኘበት ዕለት ነው። ይህ ከ2000 ዓመት በፊት የተከፈለው በመድኃኒታችንና በጌታችን ኢየሱስ ክርስቶስ የመስቀል ሞት ማለት ነው። እንግዲህ ትንሣኤውን ስናነሳ እንግዲህ በአጠቃላይ ትንሳኤው መኖር ህይወትን ማደል ለሰው ልጅ ህይወትን የሰጠውን የጌታችን ኢየሱስ ክርስቶስን ዕለት ታሳቢ ሁኖ በአጠቃላይ በዚህ መርሃ ግብርም ውሏል ማለት እንችላለን። እርቆ የነበረው የሰው ልጅ ጠፍቶ የነበረው የሰው ልጅ የታረቀበት እግዚአብሔር መለኮታዊ ጉብኝት አድርጎ ከሰው ጋር የታረቀበት በልጁ በኩል ወደ ምድር በመምጣት አንድያ ልጁን ለምድር በመስጠት እግዚአብሔር ከሰው ጋር የታረቀበት እግዚአብሔር ከፍጥረቱ ጋር የታረቀበት እግዚአብሔር አጠቃላይ ለምድር ምህረት ያደረገበት አንድያ ልጁን መታሰቢያ የሆነ መርሃ ግብር ነው እየተካሄደ የሚገኘው ማለት እንችላለን። እንግዲህ በአጠቃላይ በዚህ መድረክ ላይ የተገኙት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዚዳንት እንዲሁም የኢትዮጵያ መካነ ኢየሱስ ፕሬዚዳንት ቄስ ዶክተር ዮናስ ይገዝ እንግዲህ በዚህ መድረክ ላይ እንዳስታወቁት ይህ ዕለት የምህረት የይቅርታ፣ የቸርነት ዕለት ሆኖ አጠቃላይ ክርስቲያን በምድር ቆይታው ይህንን ህይወት በመኖር ያለውን በማካፈል በጋራ በመሆን ለሀገር እድገትም ይሁን አጠቃላይ ለቤተ ክርስቲያን ጉዞ የምዕመኑ በአንድ ላይ መሆን የምዕመኑ በአንድ ላይ ጸሎት ምልጃን ማድረግ ምስጋናን ለፈጣሪው ማቅረብ የተሰጠውን ስጦታ ማወቅ እና ይህንን ስጦታ ደግሞ በህይወቱ መኖር እንዳለበት ነው ያስታወቁት ያስታውቁት ማለት እንችላለን። ከዚህም ባለፈ እንግዲህ ምእመናኑ ከኛ ጋር በነበራቸው የወንጌላውያን ህብረት ተከታዮች እንግዲህ ከኛ ጋር በነበራቸው ቆይታ የመድኃኒታችንና የጌታችን ኢየሱስ ክርስቶስ ለሰው ልጅ የሰጠውን ውዱን ስጦታ ህይወት እንደሆነ ይታወቃልና ይህ ህይወትን እንግዲህ በአጠቃላይ ለሰው ልጆች በማካፈል ያለውን የህይወት እንጀራውን እንግዲህ የሰጠበት ስቅለት እንደሆነ ይህ ቀን ይታወሳል ማለት ነው። ከዚህም ባለፈ ትንሣኤውን ስንኖር እንግዲህ እርሱ ትንሣኤን ድል አድርጎ እሱ ሞትን ድል አድርጎ እንደተነሳ ሁሉ በክብር ወደ አባቱ እንዳደረገ ሁሉ እኛም በምድር ቆይታችን ላይ አጠቃላይ እንቅስቃሴያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር በቆየባቸው የሶስት አመት ተኩል ጊዜያት ያስተማረውን ትምህርቶች በህይወት መኖር እንዳለባቸው ነው ከኛ ጋር በነበራቸው ቆይታ የተናገሩት፣ ማለት እንችላለን። ይህ የምልጃ ይህ የምሕረት ይህ የምስጋና እለት በአጠቃላይ ፈጣሪ ጋራ የመታረቅ ፈጣሪ ለሰው ልጅ ያደረገውን ምህረት ታሳቢ ተደርጎ እየዋለ ይገኛል ማለት እንችላለን። በቀጣዮቹ ቀናት ነገ የትንሳኤ ዕለት ይከበራል። በአጠቃላይ በዚህ ፕሮግራም እንግዲህ የሚቀጥል ሲሆን፣ በትንሳኤ ዕለት ደግሞ ፈጣሪያቸው ላደረገላቸው በአደባባይ በመውጣት ምስጋና የሚያቀርቡበት ከቤተ ክርስቲያን ባለፈ በመረዳዳት አብሮ በማሳለፍ በዓሉን ማሳለፍ እንዳለባቸው ነው ምእመናኑ ከኛ ጋር በነበራቸው ቆይታ ያስታወቁት ማለት እንችላለን። ከዚህም ባለፈ ቄስ ዶክተር ዮናስ ይገዝ እንግዲህ እንዳስተላለፉት በአጠቃላይ የምእመኑ በአጠቃላይ የሰው ልጅ በአጠቃላይ ፍጥረት የተባለ በሙሉ የተሰጠውን ውድ ስጦታ ከፈጣሪ ዘንድ የተደረገለትን ምሕረት በማወቅና በመገንዘብ ህይወቱን እለት እለት ሊያደርገው እንደሚገባ አሳስበዋል ማለት እንችላለን። በአጠቃላይ የነበረን ምልከታ ወይም የነበረን ቆይታ ይህን ይመስላል።